መቻልና ሲዳማ ቡና ጉዳያቸውን በፍርድ ቤት እየተከታተሉ እንደሆነ ታወቀም። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ያወጣውትን የፋይናንስ መመሪያ ሕግ ጥሰው አግኝቻቸዋሉ ባላቸው ክለቦችና ተጫዋቾች ላይ የቅጣት ውሳኔ ማስተላለፉም ይታወሳል። ክለቦቹ ለኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ ይግባኝ ቢሉም ይግባኛቸው ውድቅ መደረጉም አይዘነጋም። ይህን ተከትሎ ክለቦቹ ጉዳይ ወደ መደበኛ ፍርድ ቤት መላካቸው ይታወቃል። ሁለቱ ክለቦች የተጫዋቾቻችን የባንክ ሂሳብ ያለ እነርሱ እውቅና ታይቷል፣ ያለ በቂ ማስረጃም የተቋሞቻችን ስም ጎድፏል በሚል ክስ መስር በፌዴራል መጀመሪያ ደረጃ ፍርድ ቤት ንግድና ኢንቨስትመንት ምድብ አንደኛ የንግድ ችሎት ጉዳዩን እየተከታተሉም ይገኛሉ። በትናንት ለውለት ፍርድ ቤቱ ጉዳዩን ለመመልከት ቀጠሮ ቤዝም የአክሲዮን ማህበሩ አመራሮች ማብራሪያ ለመስጠት ችሎት ላይ ባለመገኘታቸው ፍርድ ቤቱ ለግንቦት አስር ተለዋጭ ቀጠሮ መስጠቱን ሰምተናል። ይህ በመሆኑም ቅጣት የጣለባቸው የሲዳማ ቡናና የመቻል ቡድን ተጫዋቾች ፍርድ ቤቱ ብይን እስኪሰጥ ድረስ ጨዋታቸውን ማድረግ ይችላሉም ተብሏል። በሌላ በኩል ከክለቦቹ በተጨማሪ ተጫዋቾቹ ጉዳያቸውን ወደ ዓለም አቀፍ ስፖርት ገላጋይ ፍርድ ቤት ካስ ለመውሰድ በዝግ ላይ እንዳሉም ለማወቅ ችለናል። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የፋይናንስና ስርዓት ተቆጣጣሪ ኮሚቴ ክለቦቹ ቅድመ ክፍያ በሶስተኛ ወገን በመክፈላቸውና ተጫዋቾቹ መቀበላቸውን አጣርቼ ደርሼበታለሁ በሚል መቻል 21 ሚሊዮን ብር ሲዳማ ቡናን 18 ሚሊዮን ብር እንዲሁም ሐዋሳ ከተማና መቀለ ሰባ እንደርታን በተመሳሳይ 3 ሚሊዮን ብር እንዲቀጡ መወሰኑም አይዘነጋም።